ዛሬ አዋጅ ማረጃውንም ማስረጃውንም አንስቸው አይቀደድም፣ ነርጉንም አይነታውም። ከነርፍ ጋር የሚተያያዘ ነው። እግዚአብሔር ይችላል። ዛሬ አንተና አንተ ቤት ላይ መንፈስ ቅዱስ ሊመጣ እኔም አገለግለዋለሁ በል እስኪ እኔም አገለግላለሁ፣ እግዚአብሔርም በል እስኪ እግዚአብሔርም የኔን ነገር የኔን ነገር ማገልገል ይጀምራል፣ ማገልገል ይጀምራል። ምክንያቱም መሀል ላይ ፖዝ ሆነህ ቆመህ ነው ማየው። ምን ላደርገው ጌታ እያልክ ቆመ ምን ላደርገው ነው ይህን ጉዳይ ብለህ እግዚአብሔር እጅ ላይ የጣልከውን ጉዳይ አየው። እግዚአብሔር ሰው ዘግቻለሁ ችርች ነበረኝ በቃ ዘግቻለሁ እግዚአብሔር ግን አልተዘጋም ይላል ምን አላለም አልተዘጋም ኢየሱስ ጌታ ነው ይሄ የሰው የጨለማ ኪዳን ሲፈርስ ስላየው የአገልጋይ ሟርት ሲፈርስ ስላየው የአገልጋይ ጣት እዚህ ላይ ሲወድቅ ስላየው እግዚአብሔር ግን አንተ ጋር መጥቶ መንገዶችን ማስተካከል ይጀምራል ሊፈታ ነው ምን ሊል ነው ይፈታል ወዳጅ ይፈታል እግዚአብሔር እንደገና ይሁን ያንተ ጉዳይ ለምን ዝም አለ እግዚአብሔር የመጀመሪያ ቀን መጡና የምትወደው አልአዛር ምን ብሏል አሉት ምን ብሏል ታሟል አሉት ታሟል እያሉት እግዚአብሔር ቀረ ከዛ ምን አለ ሞተ ቆይ እስኪ እሱ ግን ያለው ለምንድን ነው ለክብር ነው የላካቸው መልእክተኞቹ ምንድን ነው ያላቸው? ይህ በሽታ የማ ልጅ ይከብርበት ዘንድ ነው፣ የእግዚአብሔር ልጅ ይከብርበት ዘንድ ነው አላቸውና እያላቸው ምን ሆነ ተዘጋ። እያላቸው ነገሩ ፋይሉ ተዘጋገ። ነገር ግን ለክብር ነው ያለው ጌታ ሊያከብር መጣ። የዛን ሰዓት ሲያደርግ እንዲህ አለ፣ የዘጉበት ሰዎች ላይ እናንተ አንሱታል የጫናችሁበትን ድንጋይ ምን በሉ አንሱ ኢየሱስ ያድናል ዛሬ ይነሳል አሜን ይነሳል አለቱ ይነሳል እንዳሰራችሁት ፍቱታል ዋው ፍቱታል ዋው ፈቱት ብላ ተራ ይሂድ ልቀቁት አትንኩት እግዚአብሔር ዛሬ ፈቶ ራዩ ላይ ቆሜ አሜን ነገሮች ላይ ያዙ አሜን አገልጋይ ይቅርትላል አረ ለእግዚአብሔር አ በላቸው። አንዳንዴ እየሄዱ ታኮ ታኮ ሚያደረጉና ስም ላይ የሚያጠለሹ ሰዎችን አያለውና፣ እነዚህ አይነት ሰዎች ረጅም አይሄዱም። እግዚአብሔር ስላለ ነው። ፍታቸው። ራዩን አልተቀበለም። ልክ ዘር ስቀበልህ እሱ እጅ ላይ ከእርሱ የሚቀበለው አምልኮ አለ ስላለኝ ነው። እግዚአብሔር እንደገና ያነሳዋል። ራዩ ይነሳል። አቧራው ይረግፋል። ቤት ላይ ታሪክ ይቀየራል። ጓዳህ ላይ እግዚአብሔር ይመጣል። እንደገና እንደገና አባባ ማንሳት ጀምራ ነገሩ ስለተቀየረ ሌቦሴ ብራዳ ሃዳባ ሻዳሃዶባ ሬካሰኬላ ማዱ ባሃዳስ በሰው በጠላት የተያዘብን ነገር ስለተለቀቀ አመሰግናሃለሁ ነገሩ ግን ስለተቀየረ፣ ተባረክ። ስርዓቶች ስለተፈቱ አሜን። ጠብጭ ኩብኩባ የበላ ብዘመን በዘመን አሜን ስለተነሳ፣ አሜን። አመሰግናለሁ ስለ እያንዳንዷ ተባረክ። ተነሳች እሺ፣ አሜን። የወደቀችውን የዳዊት እንድንኳን ይላል አይደል? አሞጽ ላይ ምን እላለሁ? አነሳታለሁ። ምን እላታለሁ? አነሳታለሁ ይልና ወረድ ሲል እንዲ ይላል ተራራ የሆነበት ነገር በተሃውን የወይን ጠጅ ያንጠባጥባል። ሀሌሉያ! ተራራ እኮ ነው የወይን ጠጅ በተሃው ማለት ውድ አንደኛ የተባለው ኢየሱስ ጌታ ነ ሀሌሉያ! ያንጠባጥባል የተቀበረ ራይ ሲያወጣ ስላለ የተቀበረ ራይ ወጣ። ስለዚህ አላዛር ወጣል። ያሰረው ሰው ነው ፍቱት አለ። ይሄ ደግሞ አዋጅ ተገለበጠ። ለእሱ ኬዝ ነው የመጣሁት እዚህ ቤት መጥቼም አላውቅም። እምነት እስቲ በቃ እግዚአብሔር ሰው ጋር እንዳለን ብለን እጅ ላይ ተያዘን ጸልን የመጣ ነው እና እግዚአብሔር እንግዲህ በእሱ ጉዳይ መጥቼ በእኔ ጉዳይ ላይ መጣ። የእሱ ጋር ምክንያቱም የእሱ ሰላም ነው። ማረጃውንም ማስረጃውንም አንስቼዋለሁ። አሜን ሐኪም ሚሰጥ ማረጃና ማስረጃ ማረጃ ማስረጃ ለስሜ ክብር ብቻ እግዚአብሔር ወይ ይሄንን ውሃ ዛሬ እንጸልያለን። የኢየሱስ ስም ከስሞች ሁሉ በላይ እውነት ከሆነ በመገረፉ ቁስል እውነት ቃሉ ሪል ከሆነ የሚሰራ ከሆነ የሚፈውስ ከሆነ ይሄ ብላቴና ዛሬ ሲስተሙ እንዳለ እንዲና እንዲህ በዝርዝር አልልህም ስለማይጠቅም። የምስክርነት ቀን ግን ትናገራል፣ ትናገራል። የዛን ቀን ተናገር ብላቴና ስለሆነ እሺ ለሱ አምሮም ከመጠንቀቅ ስለማይጠቀም ነገር ግን እንዲ ላል ዛሬ አዋጅ ተገለበ። አሜን። የኢየሱስ መንፈስ ሪል ከሆነ ሪል ከተነካካ እዚህ ውኃ ላይ ስምህን አክብር። የኢየሱስ ስም ይክበር። የኢየሱስ ስም ይክበር። የኢየሱስ ኃይል ይክበር። ብላቴናውን ስለፈወስ አመሰግናል ወደ ኢየሱስ ስም ቀየርኩት። ተፈጸመ ተፈጸመ። የኢየሱስ ደም አሁን እጠጣ እጠበው ይገባል። ኢየሱስ ጌታ ነው። ከዚህ ቀን በኋላ ይሄንኑ ቼክ ሄደ ታረጋል። እሺ አ ቼክ ሳታረጋ ቼክ ይደረገ ከዚህ አሁን አምላክ ነው ምንም ሰርጀሪ ነው ረጄ ያለው እንደዛ ስለሆነ ምንም ስለማይጠል ከሆነ ጊዜ በኋላ እንዲህ ይሆናል ብለው ያስፈራረዋል። እንደዛ አይነት ነገር የትም አይመጣም። የሰጠ ጤነኛ ልጅ እስ ጤነኛ ነው። ይህን የመሰለ ቆንጆ ልጅ ትፈራለህ እናንተ ይሄ ልጅ ላይ አይቀደድም ምንም ሚሆን ነገር ዕጢ አይሆንም። ነርቡንም አይነካውም። ከነርቭ ጋር የተያያዘ ብለው ስላወሩ እኔ እንደዛ ስለተናገረ ነርቡንም አይነካውም። ለማድረግ አስቸጋሪ ነው ስላሉ ነገር ግን ውሃ ሆኖ ስለሚቀር ምንም ስለማይሆን ለስሙ ክብር ይሁን። ከዚህ ቀን በኋላ አይውልም። በትምህርት በለው በምን በለው በምን በለው ፈጣን ይሆናል። አጂት ነው፣ በጣም ኃይለኛ ነው የሚሆነው፣ ታዋቂ ነው የሚሆነው። እግዚአብሔር እንደዚህ ነው ያለ። ይሄንን ወረቀት አይተዋል። አዋጁ ተገለበ። አሜን። ዛሬስ ቼካፕ ላይ ይሄዳል። ምን አገኘው ነው የሚሉት? ተፈጸመ። እሺ አባቴ፣ አንተ ገና አገልጋ የሆነ ምክንያቱም በድምጽ የመጣ ልጅ እንዴት ነው ስለዚህ ሁ በድምጽ የመጣ ልጅ እንደዚህ ሆነ። ኢየሱስ ጌታ። ስለዚህ አባ አይዞ ነገር ተቀይሯል። አንቺ ደግሞ አልፎ አልፎ በቃ የእንቅልፍ ሲስተሙ ይስተካከላል። እንደዚያ አይነት ሲስተሞችን እእያላፍ ያደው የሆነ የእውቀት መንፈስ የጥበብ መንፈስ የኃይል መንፈስ ስለሆነ ተባረክ። ቁጭ ብዬ እግዚአብሔር ሰው ትክክለኛ እግዚአብሔር ሰው ሲሆን እግዚአብሔር እግዚአብሔሩ እንዳያልፈኝ በቃ የሆነ ነገር በልልኝ እያልኩ ነበር። ምክንያቱም በጽድቅ ዓለም ላይ ጽድቅን ስታገለግል ትገፋለ፣ ሁሉም ይነሳብሃል። ከዛ የተነሳ የሚረዱኝ ሰዎች ጀርባ አዞሩ። እንግዲህ እኔ ሙሉ ጊዜ ሰጥቼ ነው የሚያገለግለው። ከየትም አላመጣም፣ ጸጋዊ እግዚአብሔር ነው። እግዚአብሔሩ አንተ እስከምታመጣ ድረስ ብዬ ቁጭ አድርጌያለሁ፣ እቃውንም ሰብስቤ። እሱ የጽድቁ ባለቤት ደግሞ ይዋጋል። ራዩም ደግሞ በክርስቶስ ጽድቅ ዓለም አቀፍ ቤተርሳን የሚል ነው። በቃ ዛሬ እኮ ተነስ፣ ምንም አማራጭ የለው። አንተ የመጣው ይሄ ነው። ነገር ግን እግዚአብሔር የሚጨንቀው ራዩ ነው። ገርምም፣ አንተ የመጣው ለልጅ ነው የተጨነቀው እሱ ደግሞ ለራዩ ነው የሚጨነቀው። ስለዚህ እግዚአብሔር ይሄ ብላጤና ተዋል እኮ በቃ፣ ከዚህ በኋላ ነፃ ነው ይጫወተም። አሁን ሲጫወትም አትሳቀቅ። የሆነ ነገር ሊሆን ይችላል እንደዚህ ነው ብለህ አትፍራ። ይሄ ነፃ ነው የሚሆነው። ግን ዛሬ ድንገት በደንብ ቢተኛ እንዳደነግጥ፣ ኦፕራሲዮን ያደርገዋል ጌሜሎ፣ ዛሬ ለጥ ይላል። ለጥ ነው የሚለው። በደንብ በደንብ ነው የሚታይ። ሰማይ ኦፕራሲዮን፣ በኢየሱስ ስም ጸለይ። አሜን አታው